ጤና ይስጥልኝ። እንደምንሰነበታችሁ። ማን ያህልሻል ነኝ። ይህንን ቪዲዮ ለመጀመሪያ ጊዜ የምታዩ ካላችሁ ማኒ የኢትዮጵያን ሪሶርስስ የሚል ዩቱብ ቻናል በመሄድ የወደዳችሁትን ፕሌይሊስት መርጣችሁ ማየት ትችላላችሁ። ለዛሬ መነጋገሪያ የመረጥኩት ርዕስ ዋት ዳዝ ስኩል ሬቲንግ ሪሊ ሚን፣ ለትምህርት ቤት ውጤት በምንድን ነው የሚወሰነው? ትምህርት ቤቶች አንዴ አንድ ቁጥር ነው ይባላል፣ ሬቲንጉ ሌላ ጊዜ አስር ነው፣ አምስት ነው፣ ስምንት ነው እየተባለ ስኩል ሬቲንግ ቤት መግዛት ስንፈልግ ቼክ እናደርጋለን። ነገር ግን ስኩል ሬቲንግ ምንድን ነው የምነግረን? በምን ምክንያት ነው የስኩል ሬቲንግ ከፍ ወይም ዝቅ የምለው የምለውን አንስተን እንወያያለን ማለት ነው። ብዙ ልጅ ያላቸው በተለይ ልጆቻቸው ሀይ ስኩል ወይም ከዛ በታች ልጆች ያሏቸው ወላጆች ቤት ለመግዛት በምፈልጉበት ጊዜ ወይም ቤት ፍለጋ ወቅት ብዙ ጊዜ የትምህርት ቤት ሬቲንግ ያያሉ። ትምህርት ቤቱ ሎ ሬቲንግ ነው ያለው፣ ጥሩ ሬቲንግ ነው ያለው የምን ነገር ቼክ ያደርጋሉ። እንደ ወላጅ ልጅ ያለው ሰው የትምህርት ቤት ሬቲንግ ማየቱ ትክክለኛ ነገር ነው። ይሄ ስህተት ነው የምል ነገር የለኝም። ነገር ግን የትምህርት ቤት ውጤቱ ግን በምን ምክንያት ነው ዝቅተኛ ስኩል ሬቲንጉ ዝቅተኛ ወይም ከፍተኛ በምን ምክንያት ሆነ የምለውን ማወቁ ለውሳኔያችን ይረዳ ዘንድ ነው። እና ለዛ ነው ይህንን ዛሬ አንስቼ ለማውራት የተገደድኩት ማለት ነው። አብዛኛውን ጊዜ የስኩል ሬቲንግ የሚወሰነው ስታንዳርዳይዝ ቴስት ስኮር ኤስኤቲ፣ ምባላለ ኢኤስ ኤል ምባላለ፣ የተለያዩ ፈተናዎች አሉ። በሚድል ስኩል ደረጃ፣ በኤሌመንታሪ ስኩል፣ በሃይ ስኩል ደረጃ ትምህርት ቤት ውስጥ የሚሰጡ ኤግዛምስ አሉ፣ ቴስት አሉ። በነዛ ቴስት ውጤት ነው የትምህርት ቤት ስኮሩ የሚወሰነው ማለት ነው። ወይም የተማሪዎች ፐርፎርማንስ ሌቨል፣ ምን አይነት ተማሪዎች የማትስ ላይ ጎበዝ የሆኑ ተማሪዎች፣ ሪዲንግ ላይ ጎበዝ የሆኑ ተማሪዎች፣ እንደዚህ በትምህርት ሰብጀክቱ ላይ ጎበዝ የሆኑ ተማሪዎች በሚያሳዩት ውጤት ነው የስኩል ሬቲንግ የሚወሰነው ማለት ነው። አንዳንድ ቦታ የስቱደንቱ ቲቸር ሬሾ፣ አንድ አስተማሪ ስንት ተማሪ ለስንት ተማሪ ነው፣ ምን አይነት ተማሪዎች ስንት ተማሪ ነው በአንድ ክፍል ውስጥ የሚኖሩ፣ የወላጆች ሪቪው ምን ይመስላል። እነዚህ ሁሉ የትምህርት ቤት ወይም ስኩል ሬቲንግ ላይ የራሳቸው ሚና አላቸው ማለት ነው። በአንድ ጉዳይ ብቻ አይደለም የትምህርት ቤት ሬቲንግ የሚወሰነው። ሶ ቢግ ፋክተር፣ አብዛኛውን ስኩል ሬቲንግ ላይ ትልቁን ሚና የሚጫወተው ተስት ስኮር ነው። ልጆች በነዛ አገር አቀፍ ፈተናዎች ወይም በትምህርት ቤት ደረጃ የሚሰጡ ፈተናዎች ላይ የሚያሳዩት ውጤት ነው የስኩል ሬቲንግ የሚወሰነው። እና ደግሞ ያ ውጤት ልጆቹ ቴስት ስኮር ላይ ያነሰ ወይም የበለጠ የሚያመጡበት ምክንያት አንዳንዴ ከትምህርት ቤቱ አቅም ውጭም ነው። እንዴት ነው ትምህርት ቤቱ የተማሪው ውጤት ላይ ትምህርት ቤቱ ምንም ተጽዕኖ መፍጠር አይችልም እያልኩ አይደለሁም። ግን አንዳንዴ ከትምህርት ቤቱ ውጭም በእነዚህ የተስት ውጤቶች በትምህርት ቤቱ ውጭ ባሉ ምክንያቶችም ኢንፍሉዌንስድ የሚሆኑበት ሁኔታ አለ እና ይሄ እንዴት ይሆናል የሚለውንም እናያለን። በመጀመሪያ ይሄ ተስቱ የተስት ስኮሩ ምክንያት ያልሆኑ ነገሮችን እኔ ላይክ ምንም ኢንፍሉዌንስ የማያደርጉ ነገሮች ለምሳሌ የአስተማሪዎች ኳሊቲ አይደለም ብለው ያምናሉ። ምክንያቱም አስተማሪ ለመሆን ዩናይትድ ስቴትስ ውስጥ ብዙ ስቴፕ አልፎ ነው ሰው በመምህርነት ተመርቆ በካውንቲ ደረጃ በስቴት ደረጃ የምሰጡ ፈተናዎችን ወስደው ኮንቲኒንግ ኢዱኬሽን የተለያዩ ትሬኒንጎችን ወስዶ አስተማሪ ለመሆን ብቁ ነው ተብሎ ነው የምመድቡት። እና የአስተማሪ ኳሊቲ አይደለም። ብዙ ጊዜ በጣም ሰነፍ አስተማሪዎች እዛ ስላሉ ወይ መጥፎ አስተማሪዎች ስላሉ አይደለም። ስኩሉ በጣም ሴፍ ስላልሆነም አደለም። ኢንሞስት ኬዝስ ፕሮግራሞች ስለሌሉም አደለም። ወይ ኤፒ ወይ የተለያየ የሚባሉ ፕሮግራሞች እዛ ስለሌሉም አደለም። ኮሚኒቲ ኢንቨሎመንት፣ እነዚህ ብዙ ጊዜ ተስት ስኮሮች ከነዚህ ውጭ ናቸው። እነዚህ ምንም ነገር የላቸውም እየተባለ አደለም። ነገር ግን ከነዚህ ውጭ በሆኑ ምክንያቶችም የተስት ስኮር ኢንፍሉዌንስ ይደረጋል ነው የሚለው ጥናቶች የሚሉትን ነገር ነው የማወራው ማለት ነው እዚህ ጋር። ሶ ከትምህርት ቤቱ ውጭ ባሉ ምክንያቶች የልጆች የቴስት ሪዛልት አፌክት ይደረጋል ስንል ምንድን ናቸው እነዚሁ? ለው ስኩል ሬቲንግ የኮሚኒቲ ፋክተር አሉ። ከአስተማሪው ኳሊቲ ይልቅ ከትምህርት ቤቱ ችግር ይልቅ የኮሚኒቲው ነው ትልቁ ሚና የሚጫወተው። ለምሳሌ ብዙ እንግሊዝኛ የመጀመሪያ ቋንቋቸው ያለ ተማሪዎች የሚኖሩበት ትምህርት ቤት ውስጥ ልጆቹ ገና እንግሊዝኛ ነው እየሞከሩ እየተማሩ ስለሆነ ሪዲንግ ስኪላቸው ትንሽ ሊሆን ይችላል። እንግሊዝኛውንም ሳብጀክቱን መማር ስላለባቸው በዚህ ምክንያት ቴስት ስኮራቸው በሀገር አቀፍ ደረጃ ስታይ በነዚህ ትምህርት ቤት ያሉ ልጆች ዝቅተኛ ሊሆን ይችላል። የነሱ ያ ዝቅተኛ መሆን ደግሞ ስኩል ሬቲንግ ላይ ኢምፓክት አለው ማለት ነው። ሌላው ደግሞ ብዙውን ጊዜ ብዙ ስራ የሚሰሩ ሰዎች ወርኪንግ ክላስ ከአንድ ስራ፣ ሁለት ስራ፣ ሶስት ስራ የሚሰሩ ቤተሰቦች አሉ እና እነዚህ ወላጆች ሊሚትድ የሆነ ታይም ነው ውስን ሰዓት ነው ያላቸው በልጆቻቸው ስኩል ኢቨንትስ ላይ ለመገኘት ልጆቹን ለማስጠናት የቤት ስራ መስራታቸውን ቼክ ለማድረግ ምን አይነት ጊዜ ነው የሚያጠፉት ትምህርታቸው ላይ ምን ያህል ጊዜ ነው በኮምፒውተር ላይ የሚያወሩት ምን ጊዜ ነው በሙቪ በማየት ወይም ኤሌክትሮኒክስ በማየት ይሄንን ለመከታተል ለቤተሰብ ጊዜ አይኖርም። ምክንያቱ ብዙ ስራ ስለሚሰሩ ማለት ነው ብዙ ፈረቃ ስለሚሰሩ ያ መልትፕል ጆብ የሚሰሩ ሰዎች እንዳሉ በእኛ ኮሚኒቲ ላይም በሌላው ላይም ይሄንን እናያለን። ስለዚህ ስኩል ሬቲንግ ማለት ባድ ስኩል ነው ወይም ባድ ቲቸር ነው መጥፎ ትምህርት ቤቱ መጥፎ ስለሆነ ነው ወይም አስተማሪዎች መጥፎ ስለሆኑ ሳይሆን እንደ ወላጅ እንደ ኮሚኒቲ እኛም አስተዋጽኦ አለን። ይህንን መረዳት ስላለብን ነው። አሁን አንድ ጥያቄ ብዙም ጊዜ ወላጆች የሚጠይቁት ከኔ ጋር ቤት ለመግዛት የሚመጡ ሰዎችም የሚጠይቁት እዛ ስኩል ሬቲንጉ አነስ ያለው ትምህርት ቤት ውስጥ ወይም ዝቅተኛ ሁለት አንድ ሶስት የሆነ ትምህርት ቤት ውስጥ ሄደው ልጆቻችን ሰክሲድ ሊያደርጉ ይችላሉ ወይ ውጤታማ ሊሆኑ ይችላሉ ከዛ ትምህርት ቤት ተመርቀው ኮሌጅ ሊገቡ ይችላሉ ወይንስ ልሳካላቸው ይችላሉ? የሚጠይቁ ወላጆች አሉ። አብሶሉት ምክንያቱም ኢንዲቪጁዋል ሳክሰሱ ወይም የልጆች የእያንዳንዱ ተማሪ ውጤታማነት የሚወሰነው በቤተሰብ ሳፖርት፣ በተማሪው በራሱ ሞቲቬሽን፣ በአስተማሪው ጥንካሬ፣ እዛ ትምህርት ቤት ውስጥ ያሉ ፕሮግራሞች፣ እነዚህ ሁሉ ማተር ያደርጋሉ እንጂ ጀስት እዛ ጋ ዌብሳይት ላይ ስንፈልግ ሁለት ቁጥር አንድ ወይም ሶስት አምስት ስለተባለ ሬቲንጉ አይደለም። ትምህርት ቤቱ እኮ ሰባት ስድስት አምስት ሬቲንግ ውስጥ ያለ ትምህርት ቤቱም ገብተው ሰክሰሱን የማይሆኑ ልጆች አሉ። ቤተሰብ ጊዜ ከሌለው ልጆቹ ምንም ትምህርታቸው ላይ የቤት ስራቸውን ለመስራት ለማጥናት ለመበርታት ሞቲቬሽን ከሌላቸው፣ አስተማሪዎች ልጆቻቸው ላይ ኢንቨስት የማያደርጉ ከሆነ፣ ፕሮግራሞች ላይ የማይሳተፉ ከሆነ እነዚህ ሁሉ ከሌለ አንድ ሰው ስኩል ሬቲንጉ ፐርፌክት ስለሆነ ብቻ ልጆቻችን እዛ ስለሄዱ ብቻ ውጤታማ ሊያደርጋቸው አይችልም እና ስቲል እነዚህ የኛ የኛ እኛም ኮንትሪቢዩት የምናረጋቸው ነገሮችም አሉ ለማለት ነው። አንዳንድ ጊዜ ወላጆች ትምህርት ቤቱ ስኮሩ ዝቅተኛ ሆኖ ያለም እዛ ሰፈር ቤት የሚገዙ ሰዎች አሉ። የእኔ ክላይንቶችም ይገዛሉ። ስኩል ሬቲንጉ አንድ ሁለት ሶስት የሚል ውስጥ የገዙ ወላጆች አሉ። እነዚህ ወላጆች አሁንም ለምንድነው እዛ አካባቢ የሚገዙት? አንደኛ ከከተማው ራቅ ያሉ ቦታዎች ሊሆኑ ይችላሉ። ከተማ ውስጡም ሊሆኑ ይችላሉ። እነዚህ አካባቢዎች ዳይቨርስ ነው። አንዳንድ ጊዜ እንዳለ ፈረንጅ ያለበት አካባቢ ሀበሻ ልጆቹ እንዲሄዱ ሊቸገር ይችላል። ዳይቨርስ የሆነ ኮሚኒቲ ልፈልግ ይችላል። ሰፋ ያለ ቤት ልፈልግ ይችላል። ዋጋው ቀነስ ያለ ቤት ልፈልግ ይችላል። በዛ የተነሳ እነዚህ አይነት ትምህርት ቤቶች ውስጥ ስቲል እዛ አካባቢ ቤት የሚገዙ ሰዎች አሉ። እና ማድረግ ያለባቸው ብዬ የማስበው ወይም የማምነው በስኩል ሬቲንግ ብቻ ማየት ሳይሆን ክላስሩሞችን መሄድ፣ ከአስተማሪዎች ጋር መገናኘት፣ እዛ አካባቢ ያለው ትምህርት ቤት ውስጥ ያሉ ፕሮግራሞችን፣ ስቲም ፕሮግራሞችን፣ አይቢ፣ ኤፒ፣ አርትስ እንደዚህ አይነት ፕሮግራሞችን ቼክ ማድረግ፣ የተማሪዎች እድገት ላይ ሞቲቬሽን ላይ መስራት፣ በተቻለ መጠን ልጆቻችን ላይ ኢንቨስት ማድረግ ጊዜያችን በነሱ አካባቢ ማተኮር፣ በዛ ላይ ብናተኩር እዛ ስቴል ሎው ሬቲንግ ያለ ትምህርት ቤት ውስጥ ገብተውም ሰክሰስፉል መሆን ይቻላል። ይሄን ከራሴ ህይወትም ነው እኔ እንደመጣን የነበርንበት ከኢትዮጵያ ገና እንደመጣን ልጆች የተማሩበት ትምህርት ቤት አንድ ነበር። አንድ ከአስር አንድ ነው ትምህርት ቤቱ። ነገር ግን እዛ ትምህርት ቤት ውስጥ ተምሮ በማራቸው ልጆችን ሰክሰስፉል ከመሆን አላቀዳቸውም። ሌላም አሁን አሉ ትምህርት ቤቶች ጓደኞችም ዘመዶችም የማውቃቸው ሎው ሬቲንግ አካባቢ ልጆቻቸውን አስገብተው ነገር ግን በልጆቻቸው ላይ ኢንቨስት አድርገው ውጤታማ የሆኑ ወላጆች ውጤታማ የሆኑ ልጆችን አውቃለሁ። እና አሁን ስኩል ሬቲንጉ ሎው የሆነ ቤት ቦታ አካባቢ ቤት ግዙ እያልኩ እየሰበኩ አይደለም። እናንተ አፎርድ ማድረግ እስከቻላችሁ ድረስ በጣም ምርጥ የሆነ አካባቢ 198 ሬት የሚያደርግበት አካባቢ ፕራዮሪቲያችሁ ምንድን ነው? ነው ፕራዮሪቲያችሁ ልጆቻችሁ ከሆነ አነስ ያደ ቤት ሆኖ ነገር ግን ጥሩ እስኩል ያለበት ጋር ማድረግ ትችላላችሁ። አይ ሰፊ ቤት እፈልጋለሁ ጊዜ አለኝ ወጣ ብዬ ሂጄ ልጆችን ግን ለልጆች የማሳልፈው የምሰጠው ጊዜ አለኝ ካላችሁ ደግሞ እዛም ሄደው ልጆቻችሁ ውጤታማ መሆን ይችላሉ። ነገር ግን ቁጥሩን በማየት ብቻ የምትፈልጉትን ነገር ከማድረግ ወደ ኋላ እንዳትመለሱ መረዳት ለመረዳት እንድረዳችሁ ነው እንጂ ምን አይነት ቤት ለመግዛት እንዳለባችሁ እኔ እየወሰንኩ አይደለም። ጀስት መረጃ ነው እየሰጠሁ ያለሁት ማለት ነው። እዚህ ስለዚህና እና ስለሌሎች ጉዳይ ለመጠየቅ ከፈለጋችሁ ደውሉልኝ። ቢሮ በአካል መተን ቢሮ መገናኘት አለብን የምትሉ ሰዎች ቀጠሮ አስይዛችሁ ቢሮ መምጣት ትችላላችሁ። ቢሮ ተገናኝተን ማውራት እንችላለን። በኢሜል በስልክ መገናኘት እንችላለን። ማንኛውም ጥያቄ ካለ ኮንታክት አድርጎኝ እዚህ ያለነው እናንተን ለመርዳት ነው።